በፍጥነት በስፋት እያደገ እየጎለበተ እያካለለ የመጣ የፋይናንስ ተቋም የእኛ ማይክሮፋይናንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም በጤና ደረሳችሁ እያለ መልክ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 ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200 ፐርሰንት የሚደርስ የባትሪ ምትክ ብድር ይሰጣል። ሂሳቡ ሲከፈት በየወሩ የሚሰላ የ10.5 በመቶ ዓመታዊ ወለድ ይታሰብልዎታል። ከሰኞ እስከ እሁድ ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቹ ምሳ ሰዓትን ጨምሮ ይሠራል።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 ወይም መልካም የፋሲካ በዓል ይሁንሎት የእኛ ማይክሮፋይናንስ የእኛ ለሁሉ ይህ አዋዘ የሰበር ነው። የራሽያ ውጭ ጉዳይ ሚኒስቴር ጀርመን ቶረስ ተብሎ የሚታወቀውን የረጅም ርቀት መቺ ሚሳኤሏን ለዩክሬን እንዳትሰጥ ጥብቅ ማስጠንቀቂያ ሰጠ። የራሽያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በሰጠችው ማስጠንቀቂያ ዩክሬን የጀርመን ቶረስ ሚሳይልን ተጠቅማ ቁልፍ በሆኑ የትራንስፖርት መሠረተ ልማቷ ላይ ልትፈጽም የምትችለውንም ማንኛውንም ጥቃት ጀርመን በዩክሬን ጦርነት ቀጥተኛ ተሳታፊ መሆን እንደጀመረች አድርገን እንቆጥረዋለን ብላለች። ቀጣዩ የጀርመን ቻንስለር እና የወግ አጥባቂው ክርስቲያን ዲሞክራሲያዊ ሕብረት በምህጻረ ቃል ሲዲዩ ፓርቲ ሊቀመንበር ፍሬደሪክ ሜርዝ ከአውሮፓ አጋሮቻቸው ጋር አብሮ እስከተደረገ ድረስ መንግሥታቸው ቶራስ ሚሳይሎችን ለዩክሬን ለመስጠት ዝግጁ ነው። የሆላንድ ውጭ ጉዳይ ሚኒስትር ካስፐር ቮልድካምፕ እና የፖላንድ ጠቅላይ ሚኒስትር ራዶስላቭ ሲኮርስኪን የመሳሰሉ የአውሮፓ ባለሥልጣኖች የጀርመኑ ሜርዝ ለዩክሬን ቶረስ ሚሳይሎችን ለመስጠት መዘጋጀታቸውን ባለፈው ሰኞም በሉክዘምበርግ በተካሄዱ ስብሰባ ላይ በደስታ መቀበላቸው ታውቋል። ሚሳይሉ ቶረስ ኬፒዲ 350 በሰዓት 1170 ኪሎ ሜትር የሚያቆራርጥና 500 ኪሎ ሜትሮች ርቀት ድረስ የራቁ ኢላማዎችን ነጥሎ መምታት የሚችል ገዳይ ነው። በተለይ በሲሚንቶና በፌሮ የደደሩ ማንኛቸውን ምሽግ ነገሮች ለመደርመስ አይነተኛ ሚሳይል ነው ይባላል። ዩክሬን ሚሳይሎቹ እጇ ከገቡ ከእንግሊዝና ከፈረንሳይ ስቶርም ሻዶ እና ከአሜሪካ ሃይማርስ በበለጠ የሩሲያ ግዛት ውስጥ ጠልቆ የሚገኙ ኢላማዎችን ለማውደም ያስችላታል። የምርጫ አሸናፊው የሚስተር ሚርዝ ፓርቲ ሲዲዩ ከባቫሪያን እህት ፓርቲው ክርስቲያን ሶሻል ዩኒየን ጋር ሆኖ ከመሃል ግራው ሶሻል ዲሞክራቲክ ፓርቲ ወይም ኤስፒዲ ጋር ተጣምሮ በቅርቡ መንግሥት እንደሚመሠርት ይጠበቃል። ኤስፒዲ ፓርቲ ነገሮችን የበለጠ ያጋግማል በሚል ፍራቻ ቶረስ ሚሳይሎች ለዩክሬን መሰጠትን ይቃወማል። በዛሬ ዕለት የኤስፒዲ ፓርቲ ዋና ጸሐፊ ማትያስ ሜርስች ከጀርመኑ ኤንቲቪ ቻነል ጋር ባካሄዱት ቃለ ምልልስ የቶረስ መሰጠትን የሚቃወመው የፓርቲያቸው አቋምን በመድገም የጦርነቱ አካል መሆን አንፈልግም ብለዋል። ተሰናባችው የጀርመን ቻንስለር ኦላፍ ሹልዝ ከዩክሬን ጦርነት መጀመር 2022 ፌብርዋሪ 24 አንስቶ ቶረስ ሚሳይሎችን ለዩክሬን መሰጠትን አጥብቀው ሲቃወሙ ቆይተዋል። የመጪው ቻንስለር ሜርዝ ጥምር መንግሥት ይህን ፖሊሲ መቀየሩ ለኬየቭ ጆሮ የምሥራች ነው ተብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከአውሮፓ ኅብረት ጋር የንግድ ስምምነት እንደሚደርሱ መቶ ፐርሰንት እርግጠኛ ነኝ አሉ። ትራምፒን የተናገሩት ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜላኒ ጋር ተገናኝተው ከተነጋገሩ በኋላ ነው ትራምፕ በዋይት ሃውስ ለሜሎኒ እንደነገሯቸው የአውሮፓ ኅብረትና አሜሪካ አንድ ነጥብ ላይ የንግድ ስምምነት ላይ እንደሚደርሱ እርግጠኛ መሆናቸውን ገልጸው ግን አንቸኩልም ብለዋል። አገራት ከአሜሪካ ጋር በዘጠና ቀናት ውስጥ የንግድ ስምምነት መድረስ አለባቸውም ኤፕሪል ሁለት የተጣሉባቸው ታሪፎች ተግባራዊ እንዳይሆኑባቸው ትራምፕ መንግስታቸው ተግባራዊ መሆኑ ከጀመሩ ታሪፎች ያገኛል ብለው በሚጠብቁት ገቢ ደስተኛነታቸውን ገልጸዋል። ጠቅላይ ሚኒስትር ሜሎኒ የቀኝ አክራሪ ፓርቲ መሪ ናቸው። ከትራምፕ ርዕዮተ ዓለም ጋር አብሮ የሚሄድ ፓርቲ ነው። ወይዘሪቷ በዋሽንግተንና በብራስልስ መካከል የተመረጡ አሸማጋይ ያደረጋቸውም ይህ የርዕዮተ ዓለም መቀራረብ መሆኑ ታውቋል። ኢሳያስ የዩክሬን ጉዳይ በምታየው መልኩ በእውነት ራስና ጭራውን ምን እንደሚባለው የማይጨበጥ ሆኗል። ሁኔታዎች ከዚህ የበለጠ እየተባባሱ እንዳሉ ነው የምናየው። ለምሳሌ ዛሬ በፈረንሳይ ፓሪስ ውስጥ የእንግሊዝ፣ የጀርመን እንደዚሁም የፈረንሳይ በተጨማሪም የአሜሪካ ከፍተኛ ባለስልጣኖች የዩክሬን ባለስልጣኖች የተገኙበት ስብሰባ ተደርጓል በዩክሬን ደህንነት ጉዳይ ነው ይላሉ በአንድ በኩል በሌላ በኩል ደግሞ ራሺያ እንደምታቀርበው ዊትኮፍ ባለፈው አርብ ከፕሬዚደንት ቭላዲሚር ፑቲን ጋር ፒተርስበርግ ከተማ ውስጥ ያደረጉትን የአራት ሰዓት ውይይት ጭብጥ ያስረዳሉ የሚል ነው እና አስገራሚው ነገር በአውሮፓውያኖች በኩል የምታየው አይነት አግሬሲቭነት እየጨመረ ነው የመጣው። በዜናው ላይ የምንደሰማው ጀርመን የቶረስ የሚባለው ሚሳይሏ በጣም ከባዱ ሚሳይል ነው እስካሁን ጥቅም ላይ ከዋሉት። ይህንን ላለፉት ሶስት ዓመታት አቅባ አቆይታው ነበር አሁን እንግዲህ ስለ ዩክሬን ጦርነት በሰላማዊ መንገድ የማክተም ጉዳይ በምናወራበት ጊዜ ደግሞ ወደ ስልጣን የመጡት ሜርዝ ይህንን ሚሳኤል ለዩክሬን ለመስጠት ዝግጁ መሆናቸውን ገልጸዋል። እኚህ ሰው ገና ፓርቲያቸው ያሸነፈ ምሽት ያደረጉን ንግግር፣ ጀርመን የአውሮፓ ትልቋ ኢኮኖሚ እንደመሆኗ መጠን እንደ ሀጉር አውሮፓን ከአሜሪካ ማለያየትና በራሷ እንድትቆም ማድረግ ግንባር ቀደም ፖሊሲያቸው እንደነበረ የተናገሩ ናቸው። ነገሮች እንደዚህ ናቸው ይሳያል። ዓለም እንግዲህ አሁን የዩክሬን ጉዳይ ሰሞኑን ትንሽ ረገብ ብሎ ነበር፣ ወይም ደግሞ በሩሲያ የበላይነት የሚተኮሱ ሚሳይሎች ታርጌታቸውን እየመቱ ዩክሬን እየደቀቀች መታ ነበርና አሁን ጀርመን ታውረስ ሚሳይል መስጠት የአውሮፓውያኖችን ወደ ሩሲያ ላይ ጥቃት ለመፈጸም ማሰባቸውን ወይም ደግሞ ትንኮሳ መጀመራቸው ሌላ አዲስ አቅጣጫ ይዞ አይመጣም ወይ? በሌላው መልኩ ደግሞ ስንመለከት ሩሲያ ይሄ ነገር ቢደረግ ቀይ መስመር ነው እያለች የምትናገረው ነገር አሁንስ ምን አዲስ ነገር ይዞ ሊመጣ ይችላል? እና አታካም ሊመጡ በነበረበት ጊዜ እንደምታስታውሰው ብዙ ማስጠንቀቂያዎች ነበሩ። ሩሲያ ማስጠንቀቂያዎቿ፣ ቀይ መስመሮቿ በሙሉ እየታለፉ ነው እዚህ ቦታ ላይ የመጣችው እና አሁንስ ምን አዲስ ነገር ይዞ ሊመጣ ይችላል? ሩሲያ ፉከራ፣ ሰሞኑን የራሽያ ሚሳይሎች ኢላማቸውን በማለት ያየነው መንገድ፣ በዚህ መንገድ ባይታይ ነው የምመርጠው። እነዚህ የአጋጣሚ ኢላማዎች ስለሆኑ ነው በተጋነው የተወሩት። አንደኛ ሱሚና የፕሬዚደንት ዘለንስኪ የትውልድ ሀገር በላስቆልፍ ክሪሲቪ ምናምን የምትባል ግዛት ውስጥ ራሽያ ሁለት ጥቃቶች አድርጋለች። ብዙ ሰው የሞተባቸው ናቸው እና የእነዚህ ጥቃቶች ውጤት በራሽያና በዩክሬን መካከል የመጣ የኃይል ሚዛን መዛባት ወይም ደግሞ የራሽያ የተለየ የተለየ የተኩስ መጨመር አይነት አይደለም። ራሽያ እንደምታቀርበው የሆነው መረጃ ላይ ተመርኩዛ የተኮሰቻቸው ስለሆነ ራሽያን ካመንን በእነዚህ በሁለት ከተሞች ላይ ሊደረግም አይገባ። ሱሚ ራሽያ እየተዋጋች የሚገኝበት ቦታ ነው። እንዲሁም እንዳንዳንድ ዘገባዎች በዛ በኩል ወደ ስልሳ ሺህ ጦር አስልፋለች ነው የሚባለው። ከኩርስክ ጋር ኩታ ገጠም ነው። በዩክሬን ኩርስክ ውስጥ ያላትን መቆናጠጫ መሬት ለማሳጣትና ከተቻለ ያንን ኃይል እንዳለ እጅ እንዲሰጥ ወይም ለመደምሰስ የሚያስችላትን ሁኔታ ለመፍጠር በጀርባ በኩል በሱሚ በኩል ገብታ ሁለት መውጫና መግቢያ የስንቅ አቅርቦት የማንኛውም የጦርም የመሸሻ ከተሞች ሆኑ ሁለት አሉ። እነሱን ለመያዝ እንድትችል ነው ሱሚ ውስጥ የምትዋጋው። በዚህ ሁኔታ በምትዋጋበት ቦታ ላይ ለምሳሌ የባለፈውን ሳምንት ስንወስደው ሱሚ ውስጥ የዩክሬን ወታደራዊ መኮንኖች ስብሰባ ነበሩ፣ የስብሰባ ማዕከል ውስጥ እና በዛ ግዛት ውስጥ የአንድ ከተማ ከንቲባ የነበሩ ሰው ይሄ ሁኔታ ሱሚ ውስጥ በዚህ ሁኔታ የብዙ ወታደሮች ስብሰባ በአንድ ላይ እንዲቀመጡ የፈቀዱ የደህንነት ባለስልጣኖች የግዛቱ ማለት ነው በሙሉ ካሉ በገዛ ፈቃዳቸው ስልጣን መልቀቅ አለባቸው ነው ያሉት። ሰው ራሺያ የምትለው ምንድን ነው፣ መረጃ ነበራት። ስለዚያ መረጃ ስለነበራት ያንን የስብሰባ ማዕከል አወደመችው እና በዚህም ሂደት ከስልሳ በላይ ወታደራዊ መኮንኖች ገድያለሁ ነው የምትለው። አሁን የተለየ ነገር። በሌላ በኩል ደግሞ ዩክሬን የለም ዝም ብላ በማናለብኝነት ሰላማዊ ሰዎች ላይ ነው እየተኮሰችው በዚህም መሰረት ይሄን ያህል ሰዎች ሞተዋል በማለት ነው የሚያቀርቡት። የዘለንስኪ የትውልድ ቦታም የሆነው ነገር ይሄ ነው። የተዋረድ የዩክሬን ወታደራዊ አዛዦችና ምዕራባዊ አሰልጣኞቻቸው አንድ ሬስቶራንት ውስጥ ስብሰባ ተመሳሳይ ታድመው በነበረበት ሰዓት ተኩሼ መታወት ነው የሚተኮሱት። ሁለት ሚሳይሎች ናቸው፣ ሁለቱም ላይ አንዱ ይመታና ከዛ በኋላ ከአደጋ ቦታ በህይወት ያለ ሰው የማምለጥ ሂደት ነው የሚያደርገው እና ወይም ደግሞ የነፍስ አድን ስራዎች ናቸው የሚሰሩት። ሁለተኛው ትንሽ ደቂቃዎች ዘግይቶ በአንድ ቦሌ ደቂቃ ልዩነት ቦታውን ደግሞ በመምታት ከመጀመሪያው ሚሳይል የተረፉ ሰዎችን መልሶ የማጨድ የጥቃት አይነት ሁለቱም ጋር የተካሄደው ይሄ በመሆኑ ነው የሞት ሰዎች ቁጥር በመብዛቱ ነው። በልዩ ሁኔታ ፕሬዝደንት ቭላዲሚር ፑቲን ሰላም አይፈልጉም በሚል አውሮፓያኖች ይሄ የሚከሷቸውና የሚወነጅሏቸው። በነገራችን ላይ እንደነገርኩ በዩክሬን የአሜሪካ አምባሳደር አሁን በገዛ ፈቃዳቸው ስልጣን ለቀዋል። በኤክስ ገጻቸው ላይ ሲያሰፍሩ ይሄ ጦርነት መቆም እንዳለበት ገልጸው የተመታው ሬስቶራንት መሆኑን ገልጸው ነበር አውቀኙን ሳያውቁ ይሄ ደግሞ በዩክሬን በኩል ቶታሊ ሬስቶራንት የሚል ነገር አልተነሳም አስፋልት ላይ ያረፉ መንገደኞችን የፈጨው ነው የሚለው ስለዚህ አምባሳደሯ አዛን ያሉት በጣም የሚዘዋወሩ ዩክሬንን የሚያግዙ ሴት ነበሩ እነዚህ ቦታዎችንም ያውቋቸዋል ደጋግሚ ይልባቸው ናቸው ስለዚህ በሌላ አነጋገር ራሽያ ኢላማዋን መምታቷን የሚያረጋግጥ ነው። እነዚህ ስለሆኑ ነው የተለየ የሆኑት እንጂ በውጊያው በሁለቱ ሀገር መካከል ያለው ውጊያ ባህሪው ይህን ያልተለየ አይደለም። ሁ የጀርመንስ አሁን አዲሱን መሳሪያ ለመስጠት ማሰቧ እንዴት አየኸው? አዎ ይሄ ነው። ይሄ ደግሞ ነገሮችን የሚያባብስ ነው። እንዳልኩህ የዚህ የዩክሬን የሰላም ሂደት ፍሬ እንዲያፈራ የሚፈለግ ከሆነ ዶናልድ ትራምፕ በዩክሬንና በራሽያ ላይ ብቻ ሳይሆን በአውሮፓ ህብረት ላይ ተጽዕኖ ማድረግ መቻል አለባቸው። ለምሳሌ ዛሬም የተኩስ አቁሙ በኋላ የተኩስ አቁሙን የሚያስከብሩ ስለሚያስከብሩ ዓለም አቀፍ ኃይሎችም አውርተዋል። በሐሙሱ ስብሰባ፣ በዛሬ ስብሰባ ከአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ እና እንደዚህም ስቲቭ ዊትኮፍ ነበሩ፣ የአሜሪካ ልዩ ልዑክ በዘለንስኪ ነበሩ። በዚህ ስብሰባ ላይ የእሳቸው የጽህፈት ቤት ኃላፊ ሌሎች ሌሎችም ባለስልጣኖች ነበሩ እና በዚህ ላይ አውርተዋል። ይሁንና አሁን የምንመለከተው ራሽያ የምትከሰው አውሮፓያኖች ጦርነቱን አባብሶ መቀጠል ይፈልጋሉ የሚል ነው። ስለዚህ እነዚህ ነገሮች እንዴት ነው የሚታረቁት የሚለው በሂደት ልናየ የምንችለው ነገር ነው። ይሁንና ዶናልድ ትራምፕ በዚህ ሳምንት የሆነ ነገር ከራሽያ እንሰማለን፣ ስለተኩስ አቆሙ ያላቸውን ሌላ ምላሽ እንሰማለን ተስፋ እናደርጋለን ብለዋል። እንግዲህ የሳምንት ሲባል ዛሬ ሐሙስ ነው፣ ነገ አርብ ነው፣ ፕሮባብሊ ዊከንዱን ጨምሮ ከራሽያ የምንሰማው ነገር ካለም እንከታተላለን፣ አለበለዚያ በሚቀጥለው ሳምንትም ሊሆን ይችላል ብለዋል። ነገሮች በዚህ ሁኔታ ላይ ነው ያሉት። ጀርመን ግን ቶረስ ሚሳይሉን ለመስጠት ዝግጁ ነኝ ማለቷ በተግባር የሚገለጥበት እድል ሊኖረው ይችላሉ የሚለው ቢያንስ እነዚህ ወገኖች ካሁን በኋላ የተኩስ አቁም ሳያደርጉ ለምን ያህል ጊዜ ይቆያሉ የሚለውን ጥያቄ መመልሳለብን። አንድ ወር፣ ሁለት ወር፣ ለምሳሌ ካሁን አንድ ወር እንኳ ይቆያል ቢባል ዶናልድ ትራምፕ በአራት ሰዓት እቋጫዋሉ ያሉት የዩክሬን የጦርነት ከመቶ ቀናት የመጀመሪያ ፕሮግራማቸው በስልጣን በያዙ መቶ ቀናት ውስጥ ካከናወኗቸው ድርጊቶች መካከል አይካትትም ማለት ነው። ስለዚህ ይህን ግምቱ ስታስገባ ጀርመን ያኑል ፕሮሰስ አልፋ ፓርላማውን አልፋ ቶረስ ሚሳይልን ለዩክሬን የመስጠት እድሏ አይታይም። ሁኔታው ይሄ የእርቅና የሰላም ድርድሩ በዚሁ መልኩ አንድ ተኩስ አቁም ላይ ሳይደርስ አራትና አምስት ወር የሚጓተት ከሆነ ግን ትልቅ ሰፊ ጊዜ አለ። በዚህ ጊዜ ውስጥ ጀርመን ያለችውን ሚሳይል ልትሰጥና ነገሮች የበለጠ አስጨናቂ ሊሆን ይችላል። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልን። መልካም አዳር ሳይስ በፍጥነት በስፋት እያደገ እየጎለበተ እያካለለ የመጣ የፋይናንስ ተቋም የእኛ ማይክሮፋይናንስ አክሲዮን ማኅበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም በጤና ደረሳችሁ እያለ መልክ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 ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200 ፐርሰንት የሚደርስ የባትሪ ምትክ ብድር ይሰጣል። ሂሳቡ ሲከፈት በየወሩ የሚሰላ የአስር ነጥብ አምስት በመቶ ዓመታዊ ወለድ ይታስብልዎታል። ከሰኞ እስከ እሁድ ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቹ ምሳ ሰዓትን ጨምሮ ይሰራል።